ሽነጽዬ የሴትነት ክብሩ ይሄ ነው። ኔ ቆንጆ እንደዚህ ነው። አሁን የመዳም ቅመሞች እውነት ነው ምልሽ በአዳዲስ አይዲያ ከመጣሽ የእውነት እጃቸውን ዘርግተው እንኳን ነፂዬ ወደ ራስሽ ተመለስሽ እያሉ ወልካም እያሉ ነው የሚቀበልሽ። እውነቴን ነው የምልሽና እንደዚህ የሆነ ስላየሁሽ እኔ ደስ ብሎኛል። በፊትም እንደሆነ እንደዚህ ውድ ከሚ ብሎች ነው የእውነቴን ነው ከቤተሰብ ጋር እንደዛ ተጋጨሽ፣ ወንድምሽ እንደዛ የቤተሰብን ክብር አዋረሽ ብሎ በጥፊ መታሽ፣ ጓደኞችሽ ጋር ተቀመጥሽ፣ ይሄ ሁሉ በሰው ንብረት ነው ነፂዬ። ያለፈ ውሃ ያንን ምዕራፍ ዘግተሽ የራስሽን እንዲህ በአማረ ውበት መክፈስ ሲጀምር ይባል ባለፈው ሁሌ ተደግፈሻው መቆዘምሽ ትንሽ ሁላችንንም ቢያመንም፣ አሁን ግን ያው ወደ ራስሽ ተመልሰች ደግሞ እንደዚህ ስላየንሽ ደስ ብሎናል። ያው ማታ ይጠብቁን ሁሉም ነገር ለበጎ ነው ብላለች። ያውሻል የመዳም እናይሻለን። ምንም ችግር የለም። ሰብስክራይብ እናደረግሻለን። ከዚህ በኋላ ላይክ እናደረግሻለን። ዋናው ነገር ብቻ አንቺ ከነዛ ልጆች ህይወት ውስጥ መውጣት ብቻ ነው። ስለዚህ አሁን ደግሞ በራስሽ እንደዚህ ስላየንሽ በጣም ደስ ብሎናል። እውነት ነው። ሁሉም ነገር ለበጎ ነው። አንዳንዴ ደግሞ በማይሆን ነገር ላይ መድከም ውጤት አልባ መሆን ነው። እውነት ውጤት አልባ መሆን ነው እና በራሴሽ ነገር ደክመሽ ቢሆን ዛሬ የት ደርሰሽ ነበር? የእውነቴን ነው የምልሽ። እና በራስ ባልሆነ ነገር መድከም ውጤት አልባ መሆን ነው እና ከዚህ በኋላ በራሴሽ አይዲያን በራስሽ በማንም በቃ ከነሱ ህይወት ወተሽ በራስ ህይወት ሰሪ። የመዳም ቅመሞች ልበሩሮች ናቸው። እጃቸውን አጨብጭበው ነፂ እንኳን ሰላም መጣሽ ብለው ነው የሚቀበሉሽ። እና እንጠብቃለን ማታ ምን አዲስ ነገር አለ። ሁሉም ነገር ለቦጎ ነው ብላለሽ ነፂ። እውነት ነው ያለፈውን ምዕራፍ ዝግትግት አድርገሽ በአዲሷ ነፂ ስለመጣሽ ም ያው ደስ ብሎናል። አደን እንዲህ ቤተሰቦች፣ የመዳም ቅመሞች እኮ እነሩታ ና ብርሽ ህይወት ውስጥ ገብታችሁ ያለፈ ታሪክ ይዛችሁ መጥታችሁ የልጆቷን ህይወት አትበጥብጡ ነው የነሱ ጥያቄ ነው። እነሱ በሩታ ይደራደሩም። ነዚህ የእውነት ሩታውን ከጠፋች አጠፋች አብረሽም ከጠፋ አጠፋ አብርሽን አብረሽን ራሱ ብታዩ እንዳለ ይወርዱበታል። ለምን ያጠፋው ጥፋት ስላለ ማለት ነው። እና እነሱ ጋር የዋህ ልባላቸው የመዳም ቅመሞች፣ ሰውም ከመጣ ደግሞ በጥሩ ነገር የመቀበል ልባላቸው ማለት ነው። እና ትዳር የሚበጠብጡ ሴቶችን ግን አይቀበሉም። የመዳም ቅመሞች አይቀበሉም በፍጹም ማለት ነው። እና ዛሬ ደግሞ እንደዚህ ስላየንሽ የእውነት እኔ ደስ ብሎኛ ቤተሰቦች ሁሉም ነገር እውነት ነው፣ ለበጎ ነው። በቃ የሆነው ነገር ሁሉ አለፈ። ያውሮታ ከቤትም ብትወጣ ያው ዞራ ዞራ ቤቷ ትመለሳለች። ምንም ማለት አይደለም። ቤቷ ነው፣ የደከመችበት ነው፣ ብዙ ዋጋ የከፈለችበት ፍቅሯ ነው እና የት አትሄድም። ለጊዜው አብርሽም ተብያው ራሱን አዳምጦ በደንብ ራሱን አስተካክሎ ካለፈው ተምሮ በደንብ እንዳዲስ አብረው ህይወታቸውን አድሰው እንዳዲስ ይመጣሉ ብለን እኛም በተስፋ እንጠብቃለን። አንቺም እንዳዲስ ስለመጣሽ እውነት ደስ ብሎናል። እውነቴን ነው። እና ነዛ ነው፣ የራስ ያልሆነ ነገር መድከም ቤተሰቦች ትርፉ ኪሳራ ነው። እውነት ምንም ትርፍ የለውም እኮ ምንም። የራስ የምትሉት ብትለፉ እንኳን ትርፍ ታገኛላችሁ። የራሳችሁ ያልሆነ ነገር ላይ ያለፈ ነገር ላይ ቆዝሞ ያ ነገር የኔ ካልሆነ የዙን ልቀቁኝ ከተባለ ዋጋ ያስከፍላል። መቼም የራሳችን ላይሆን ነገር ዋጋ እንደዚሁ እያስከፈለን የሆነ ሰዓት ነው የምንነቃው ማለት ነው። ምንባን ነው እና ነፂ ደግሞ በዚህ ሁኔታ ስላየንሽ የእውነት እኔ ደስ ብሎኛል። ቤተሰቦች የመዳም ቅመሞች እንግዲህ ማታ እመጣለሁ ብላለች። ያው ባለፈው እፀፅቻለሁ ብላለች። መፀፀት ጥሩ ነው። የሰው ልጅ እሳሳታል። መፀፀትሽ ጥሩ ነው እና በአዲስ ነገሮች ከመጣሽ የእውነት እንደውም የሩታ እና ያብርሽ ቤተሰቦች ናቸው እልል እያሉ እየተቀበሉ የሚያሳድጉሽ። አብሽር ዋና ብቻ አንቺ ጠንክረሽ በራስሽ ሩታ አብርሽ የሚል ነገር እንዳታመጭ፣ ነጽዬ በእናትሽ በቃ ያለፈውን ፋይል ዝግት አድርጊ በቃ አብርሽ የሩታ ነው። አንቺ ደግሞ ለራሲሽ ያዘጋጀልሽ ፈጣሪ ያለ፣ ስለዛ በራሲሽ ነገር ስትመጪ ሊቀበሉሻል። ና አብሽር። በተረፈ ቤተሰቦቼ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ። ቪዲዋንም ላይክ ላይክ ላይክ አድርጉ፣ በተለይ የሩታና የአብርሽ አድናቂዎች፣ በተለይ በተለይ ደግሞ የሩታ አያር ናቸው። የሩታን የምትወዱ ማለት ነው እና በያላችሁበት ሰላማችሁ፣ ጤናችሁ በዚህ ትርፍርፍ ይበልልኝ። ነፂ ደግሞ ማታ ሁሉም ነገር ለበጎ ነው ማታ በአዲስ ቪዲዮ ይጠብቁን እያለች ነው። ምንድን ነው ወዴት ነው የሚለውን ደግሞ እኛም ይዘን ወደ እናንተ ምንቀርብ ይሆናል። መቼም ከመዳም ቅመሞች ምንም ነገር አይደበቅም፣ ማለት ምንም ነገር አታመልጣቸውም እና ይዘንኛም ወደ እናንተ መንቀርብ ይሆናል። እስከዛ እጅን ቻናልም ሰብስክራይብ አድርጉ የኔ ውዶች። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝ